አሞ ዛሬ ፈኬን ፕራንክ አረጋት። የሚገርም ፕራንክ ማለት ነው። ዋው። አሞ ግን በእንደዚህ መልክ ፕራንክ ባታረጋት ጥሩ ነው ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ ድና። የተከበራችሁ ቤተሰቦቼ እንዴት ናቸው? ማናቸው? ሰላማችሁ ብዝት ይበሌልኝ። እቅርታ፣ ጠፍቻለው። የመዳም ባጃጅ ነኝ ማለት ነው። አልደመቼኝም፣ ጠፍቻለው እንግዲህ አበረታቱኝ፣ ሰብስክራይብ አድርጉኝ። አዲሶች ነበር ቤተሰቦች ላይክ ሼር በማድረግ አበረታቱኝ። አትጥፉ እኔ ቢጠፋ አትጥፉ። ብቅ ብቅ ቢል እናንተ ብቅ ብቅ ያላችሁ ጠይቁኝ። ውድድን ማረጋችሁ ማለት ነው። እውነት ተናፍቃችኋል፣ ተናፍቃችኋል ማለት ነው። ዛሬ እዚህ የመጣሁት እንግዲህ ፈኪና አሙ ናቸው ማለት ነው። ታዲያ ያየሁት ነገር አንዴ በጣም ደስ ብሎኝ ያየው ነበር። ፈኪ እንግዲህ ምሳ ጋብዘው ነበር ማለት ነው። ያላሰበችው ነገር ደግሞ ፕራንክ አደረጋት ማለት ነው። እውነት በዚህ ልክ ግን ባታስደነግጣት ጥሩ ነው እላለሁ ማለት ነው። ይሄ ፕራንክ ቢቀርባችሁ እላለሁ። ስለምወዳችሁ ነው ልምከራችሁ። አደርሶልኝ ስለዚህ ለምን ብትሉ አንደኛው ላይ ፈኪ አልፎ አልፎ እያመማት ነው። መጀመሪያ ደረጃ አልሀ አፌ አድርጌሽ ኢንሻ አላህ። በሁለተኛ ደረጃ አሙ ፈኪን ፕረንካት አድርጋት ማለት ነው። ጥሩ አይደለም፣ ለሚያመውም ሰው ጥሩ አይደለም፣ ለጤነኛም ሰው ጥሩ አይደለም። ማስደነገጥ ማለት ነው፣ ጥሩ አይደለም ብዬ ነው የማያስበው ማለት ነው። ስለዚህ ዛሬ የሚሰርጋብስ ተደስታ መንበላ ወጣ ነበር ግን ተከፍተነ ወደ ቤት የተመለሰችው ተለያዩ ማለት ነው። እኔም ከፍቶኛል ማለት ነው። እነሱ ሲከፉ ያው ተመልካቹም ይከፋዋል ማለት ነው። በእንደዚህ ልክ ደንግጣ በጣም ደንግጣ በኋላ ላይ ደግሞ ፕራንክ እንደሆነ ሲነግራት ከፋትና ጥላው ስልኬን ስጠኝ ቦርሳ ስጠኝ ብላ ጥላው ሄደች ማለት ነው። እውነት እኔንም ከፍቶኛል ማለት ነው። ተደስታችሁ ሲቃችሁ ተጋበዛችሁት ምሳ በልታችሁ እሳም የጋበዘች አንቴም ስጦታ እያዘዝ ከላትን ሰተሀት ተደስታችሁ ብገቡ ባይነኝ ማለት ነው። እንግዲህ ምሳ ጋብዝ ወታ ግን ከፍቶት ነው ወደ ቤት የተመለሰችው። እንዴት ተመለሰች? እንግዲህ ድሮ እንደዚህ ነበር ምጫወት የነበረው ብላ ጨዋታዋን ሲታሳየው እሱ ደሞ ቴን ብሎት ሁያለ በቃ ልብ እንዳመመው ሰው በቃ ቲን እንዳለው ሰው ሆኖባት። እሱ በመሃል አመመው ማለት ነው ሲጫወቱ ማለት በጣም ህመም ተሰምቶት በቃ ሊሞት ደረሰባት። ሳም ደነገጠች። ውሃም ውሃ አምጭልኝ አለት ውሃ እንደገና ውሃ ለመግዛት ሄደች ማለት ነው። እንደውም ቅርቡ ቦታ መሆኑ ነው የጠቀማት እንጂ ውሃው ገዝታ ስትመጣ እስከምትመጣ ድረስ ያለው ጭንቀት ምን አክል ነበር ማለት ነው። ግን ውሃው ቅርብ ቦታ ነው ብለዋል አሞም ማለት ነው። ቅርብ ቦታ መሆኑ ነው እንጂ የህልም ሩጫ ነበር የሚሆንባት ማለት ነው። ሰው ደንግጦ የሆነ ነገር ለማምጣት በጣም ከባድ ነው። እንኳን አጠገቡ ያለ ነገር ይጠፋል። ሰው ሲያማ፣ ድንገት ሲያማው ማለት ነው። ስለዚህ አህሙዬ የሚመክር ነገር ቢኖር ፈክን እንግዲ ጠበቃ አርጋ የያዛት እንግዲ፣ በብርሃንክ ነገር ደግሞ እሳ ሆዳም ገር ስለሆነች ቶሎ ትቆጣለች፣ ትናደዳለች። ይሄ ደግሞ ቶሎ የሚናደድ ሰው ቶሎ ተቆጥቶ የሚሄድ ሰው ከቦታው በተናደደበት ቦታ ቁጭ ብሎ ማያሳልፍ ሰው፣ ትግስት የሌለው ሰው፣ ውስጡ ላይ የዋህ የሆነ ሰው ነው። በቃ ከሰፈሩ ጥፍት ይላል ማለት ነው። ተቆጥቶ ምንም አይመለስም ማለት ነው። ይሄዳል። በኋላ ላይ ቢመለስም ለሰዓቱ በጣም ነው የሚናደደው ማለት ነው። እንደዛ ሰው ናት። ወዶ አገር ነው ማለት ነው። ቶሎ ትናደዳለች፣ ትቆጣለች። ቶሎ አትመለስ። ጥፍት ብላ ነው የምትሄደው ማለት ነው። ፕራንክ ከተደረገች፣ ስለዚህ በዘመኑ ታው ታው ስነ ስርዓት ነዝ ብያለሁ ማለት ነው። እንደዚህ በእንደዚህ ልክ አታርጋት ልጅታን ጠበቅ አድርጋ የያዛት ማለት ነው። እንደዚህ ለባየሁት ነገር ትንሽ ላውራ ብዬ የመጣሁት በጣም ቢዚ ነኝ። አይመችኝም እንደምታውቁ፣ ጠፊቻለሁ ማለት ነው። አበረታቱኝ፣ ወዳቸዋለሁ። አዲስ ሆናችሁ ሰብስክራይብ አድርጉኝ። ነባር ቤተሰቦች ላይካችሁ አይለየኝ ሼራችሁ በኮመንት አሳውቁኝ። ለምን ጠፋሽ እስቲ የታለሽ የሚለኝ ሰው የለም አንድም። ተውንጂ ተውንጂ ተውንጂ ተውንጂ፣ ምን ነካችሁ ቤተሰቦች? እኔ ቢጠፋ እንደውም ፈላጊ እኔ የሆነ ሰው እንኳን እንኳን በሚዲያ ቀርቶ በሆነ ነገር ትንሽ በኢሞ በዋትስአፕ እንኳን ትንሽ ከጠፋ በጣም የምፈልቀው ማለት ነው ያኔ ሰው። እናንተ ግን ከሚዲያ ጥፍት ተብይ ከነ ኮመንቴ፣ ከነ ምኔ፣ ከነ ምናምኔ ሲጠፋ ግን ዋ ግና ጠየቁኝም ልጆች አሉ። አመሰግናለሁ እነሱም ማለት ነው። በጣም ደግሞ አሉኝ ያልኩ ሰዎች ደግሞ ያልጠየቁኝ ሰዎች አሉ። ጥሩ አይደለም። እንጠያየቅ። መጠያየቁ እኮ ጥሩ ነው፣ ፍቅርን ይጨምራል ማለት ነው። ዝም ዝም ማለት እኮ ጥሩ አይደለም ለአንድ ሰው እኮ አንድ ሰው ሲጠፋ እየጠፋሽ ምን ገጠመ? በጣም እኔ ሰው ይናፍቀኛል፣ እውነት ለመናገር ሰው ሲጠፋ በጣም አሁን። በፊት የነበሩ ልጆች ሲጠይቅ ሲጠይቅ ጎሮሮ እስከማያማኝ ነበር የሚጠይቀው የነበረው ማለት ነው። ስለዚህ መጠያየቅ ግድ ይለናል። ጠይቁ፣ ሰውን ጠይቁ፣ ጠያቂ ሆኑ። ሊመዱ ማለት ነው እንግዲህ ከሌላችሁ መልመድ መቻል አለባችሁ ማለት ነው። እንጠያየቅ ማለት ነው። ወዳችኋለሁ። ላይኳን አድርጉኝ፣ ሼርማ አድርጉኝ፣ ሰብስክራይብ አድርጉኝ። አዲሶች ውድድ ነው ማድረጋችሁ። ሰላማችሁ ብዝት ይበል፣ ትርፍ ይበል። ባላችሁበት አላህ ስብሃነ ወተላ ይጠብቃችሁ፣ ሀገራችንም ይጠብቅልን። እኛም ከመዳም ቤት እንድፍድፍድፍ ማለት ከማለት ወጥተን እንግዲህ መዳም የምንወድንበት ቅዝቅር ባደርግልን ኢንሻአላህ ወጥቶ ከመቅረት አላህ ይጠብቀኝ፣ በሰላም ለሀገራችን አብቃን። ይሄ የዞትር ዱአዬ ነው፣ የዞትር ምኞቴ ነው ማለት ነው። ወዳቸዋለሁ። ወድድ ነው ማረጋችሁ። እንግዲህ ላሙ ደርሶልኝ፣ ፈኪን ፕራንክ አታርጋት፣ ፕራንክ አታርጋት፣ ተዋት። በሌላ በሌላ ነገር በስጦታ በሌላ ነገር አንበሻብሻት፣ ፕራንክ አታርጋት። ፕራንክ ይቅርባችሁ፣ ይቅርባችሁ ብያለሁ። ፕራንክ ቤት አፈርሳል፣ ፕራንክ ደግሞ ያስለቅሳል፣ ፕራንክ ደግሞ በጣም ጥሩ አይደለም ማለት ለማለት ነው የምጠሁት። እንደዚህ ብላለች በሎልኝ፣ አላሙ አደርሱልኝ ማለት ነው። ውሮ ይከፋናል እኮ ለተመልካቾችም ማሰብ አለባቸው። እነዚህ ልጆች እንደዚህ ገጠማቸው፣ ደስታቸው ስንሰማ ደስ ይለናል፣ ፈገግታችን ይጨምራል ማለት ነው። በቃ እናንተ ደስ የሚነገር ደስ ብሏችሁ ሲስቁ ስትደሰቱ ነው በሳምንት ጊፋ ቤት ስንት ጊዜ ነው ፕራንክ የተደረገችው ማለት ነው? ጥሩ አይደለም ጥሩ አይደለም። ጥሩ ጥሩ ነገር የሰራህ ነው። አሁንም ጥሩ ነገር ይህን እንድንሰማ፣ ጥሩ ነገር ይህን እዚህ እንድትመጣለን በአክብሮት እንጠብቃለን። አሙ አሙ የኛ የኛ ወንድማችን ማለት ነው። በርታ ባልልን ፋኪና አንተ ወደፊት ብለናል፣ ወደ ኋላ የለም ወደፊት ብለናል። ሁሌም እኛም ተከታይ ወደፊት ማለት ነው ኢንሻአላህ። ወዳችሁ አለው ሰላማችሁ ይብዛ ባላችሁበት በጠለ ጥብቃችሁ ማለት ነው። እንግዲህ ይቅርታ በርውጫ ነው እንኳን በርውጫ ነው መጣሁት ማለት ነው። በቀን ስር ጊዜ ያላቅም ማለት ነው። በሰሞኑ ከረመዳን በፊት የጀመረኝ ስራ እስካሁን አልቀዘቀዝም ብሎኛል። አላሳዝናችሁ ምንድ ጣር አላሳዝናችሁ። ሰብስክራይብ ባላችሁ በሌላችሁ እያደረጋችሁ ቤቴን አሳድጉልኝ፣ ቻናዬ አሳድጉልኝ። ማደግ ይፈልጋል እያደገ አይደለም ብቻ ነው። ቀዘቅዘዋል ብቻ ነው። እንዲቀዘቅዝ እንዲሞቅ ሰበብ የሚያደርስ ማን ነው? እንዲሞቅ የሚያደርግልኝ ማለት ነው ማን ነው? ሼር የሚያደርግልኝ ማን ነው? ላይክ ማን ነው? በኮሜንት አይዞሽ የሚላቸው እስቲ አበረታቱኝ እላችኋለሁ። የነበረን ቆይታ ይሄንን እመስላለን። ቀጣይ ደግሞ አዳዲስ ነገር ስናገኝ ሲናገኝ እንመጣለን። ከች እንላለን። ጠብቁን እንመጣለን እውነት ወደ ፊት እንጂ ወደ ኋላ የለ። ዛሬም ሁን ነገ አንድ ዘያ ያልኩ ነው ማለት ነው። አሁኑም የሚለው ነገር ቢኖር ወደ ፊት እንጂ ወደ ኋላ የለም። አሙና ፋኪ ወደ ፊት እንጂ ወደ ኋላ የለም። በፕራንክ ግን እርስ በራሳችሁ አሙ ግን አያስነቃም። ፕራንክ ሲያረቅ በጣም ነው የሚችልበት ማለት ነው እውነት። አያስታውቅበት አንድ ነገር ብለው እኔ ግን አውቄ ነበር፣ እውነት ለመናገር ፕራንኩን ሲጀምረው ራሱ ነው መጀመሪያ እያወቅኩት ማለት ነው። እሷ ግን ልቡ መላላቸው ደንግጣለች ማለት ነው። እንደዚህ ልክ ባታስተነግጣት ባይነች እኔ እንኳን ፕራንኩ መሆኑ ገባኝ ማለት ነው። ለምን ሳሉ ያሳውቃል ሲያስል ማለት ነው። ቀልድ መሆን የቀልድ ሳልና የሐቅ ሳል ያሳውቃል ማለት ነው ልብ ላለሰው ልብ ብላችሁ ብታዳምጡት የአሙን ቪዲዮ ቪዲዮ እንትን ፕራንክ መሆኑን ያስታውቃል ማለት ነው። ለማንኛውም ፋታ እንደምትሉበት ተስፋ አደርጋለሁ። አሙጋጎራ ያላችሁ መረዳት ትችላላችሁ ማለት ነው። ኢኔንም ሲታልፉ ረግጣችሁ ረጋግጣችሁ በቃ አንደዚህ ያርጋችሁኝ ላፎ ማለት ነው። ምንም ባዶ ሳይሆን ሞልታችሁ ትእዛዙን ሁሉ አማልታችሁ ረዥም ኮመንት ጽፋችሁ ቪዲዮን ያዳምጣችሁ ላይክ አድርጋችሁ ሼር አድርጋችሁ ሁሉንም ሁሉንም አማልታችሁ እንድትወጡ በአክብሮት ጠይቃቸዋለሁ። ሰላማችሁ ባላችሁበት ብዝት፣ ትርፍ በልለኝ እንደ ምድር አሻዋ ማለት ነው። ወዳቸዋለሁ። ወደድን ማረጋቸው። የነበረን ቆይታ ጨርሰናል ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።